የወዝጉዴ ባርስ ዘይ ቢሄሮው ዚጋይላል አንተ አረባክፎን የሆነ ነገር እንዳያደርጉት ይላል። እኔ አያገባኝም። አንድ ለአንድ ባለጌ ጥብቅና ምቆምበትም ድምፅ የምሆንበትም ምንም አይነት ምክንያት የለኝም። እንደውም በህግ መቀጣት አለበት ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ የኦርቶዶክስ ቤተ እምነት ስትነካ የነኩ የተባሉት ሰዎች በህግ ሲቀጡ አይተናል። ስለዚህ ሙስሊምና የፕሮቴስታንት ወይም የሌላ ቤተ እምነቶች ሲተቹ፣ ሲቀለድባቸው፣ ሲሾፍባቸው ደግሞ ዝም የሚባሉበትና ወይም ደግሞ ፍሪደም ኦፍ ስፒች ነው ተብሎ የምንቀበልበት ምንም አይነት ምክንያት የለም። ለዚህ ማሳያ ደግሞ ልጅ አሬድን ማየት ትችላላችሁ። ልጅ አሬድ ስለ ቤተክርስቲያን ተቸ ተብሎ ሁለት ዓመት ያህል ታስሮ ነው የወጣው። አሁን በዚህ ዓመት ደግሞ የጥምቀት ጊዜ የአምቦ ዩኒቨርሲቲ ተማሪዎች ታቦት ላይ ቀለዳቸዋል ተብሎ አንድ ቀን እንኳን ሳያድሩ እስር ቤት ተወርውረዋል። ስለዚህ እፎይም ቢያንስ ከአንድ እስከ አምስት ዓመት መታሰርና መቀጣት አለበት ከሚሉት አንዱ ነኝ ማለት ነው። ምክንያቱም የራሱን እምነት መስበክ መብቱ ነው። ስለ ኦርቶዶክስ ሃይማኖት ቃሉን ወይም የመጽሐፍ ቅዱስ ቃልን ማስተማር መብቱ ነው፣ ሙሉ ለሙሉ። ነገር ግን ከራሱ እምነት ወጥቶ ነቢዩ መሐመድን መተቸት ወይም ደግሞ የነቢዩ መሐመድ ተከታይ የሆኑ ሙስሊሞች ላይ ማላገጥ፣ ማሾፍ ልክ አይደለም። ስለዚህ በዚህ ደግሞ የተማሩ የሙስሊም ጠበቃዎች አሉ። ሰው እናንተ ጠበቃ አድርጋችሁ ጉዳዩን መያዝ ነው። ከዛ ደግሞ ከተፈለገ ደግሞ ትንሽ የፖለቲካል ቅመም ጣል አድርጉበት፣ በኦርቶዶክስ እና በሙስሊም ግጭቶችን ለማምጣት የሚል ነገር ብጥሉበት ደግሞ ከአንድ እስከ አምስት ዓመት እፎይ ይላል ማለት ነው። እና ይህን ነው የምላችሁ ዋናው ነገር ማለት ቢኮዝ እያንዳንዳችን ሃይማኖት አለ። የራሳችንን ሃይማኖት አክብረን የሌላውንም አክብረን መቀጠል አለብን እንጂ ማንም እየተነሳ ለምሳሌ አንዳንድ ኦርቶዶክሶች አሉ፣ ፕሮቴስታንት ፓስተሮችን እያጠለጠሉ እንዲያሉ እየጨፈሩ ነው ምናምን የሚሉ አሉ። ሙስሊሞቹንም በዛን ያህል የሚተቹ አሉ። ስለዚህ እነዚህም ትምህርት እንዲሆናቸው እፎይን ማስቀጣት አለባችሁ ማለት ነው። ሙስሊሞች ኒስ